ሰላም ጠና ስትልን ክቡራንት መልካቾቻችን እና አድማጮቻችን ዘውዱ መንግስቴ ነኝ። ከዚህ አገር እንግሊዝ አሁን የዘውዱ ሾው አጫጭር ዜናዎችን አቅርብላቸዋለሁ። አብራችሁን ቆዩ። በቅድሚያም እርሶቹን እንሆ፣ ሰባት የሞት የጨለማ አመታት በኢትዮጵያ ህወሓት ማዕቀብ ሊጣልበት መሆኑ ተገለጠ። መጋቢት አራት የኢትዮጵያን ጥቁር ቀንም ተብሏል። የቀነኒ እናት ለኢትዮጵያ ህዝብ ድረሱልኝ ጥሪ አቀረቡ። በሽብርተኝነት የተከሰሱትም ተፈረደባቸው። የቴሌቪዥን ጣቢያው ፕሮግራም እግድ ተጣለበት። ፖሊሱ በጥይት ሰው ገደለ። በ66 ዓመቷ የአስረኛ ልጇን የወለደችው እናት መነጋገር የሆነች። ኤርትራዊ ታዳጊ አስከሬን ሽኝት ተደረገለት። አሁን ወደ ዝርዝሩ እንሄዳለን። አብራችን ቆየው መጋቢት 24 የኢትዮጵያን ጥቁር ቀን ተባለ። በተለይም አብይ አህመድ ወደ ስልጣን ከወጣበት ጊዜ ጀምሮ ከመጋቢት 4 2010 ዓ.ም ጀምሮ እስከ መጋቢት 2017 ዓ.ም ባለው ጊዜ 7 ዓመታት አማራውስ ምን ገጠመው ይሆን የባህር ዳር የሰኔ 15 ግድያ፣ የሻሸመኔ አሳሳ፣ አጋርፋ፣ ዝዋይ፣ ጅማ፣ ደራ፣ አርሲ ነገሌ፣ ወለጋ፣ የቤንሸንጉል ጭፍጨፋ፣ ስደትና መፈናቀል ወደ አዲስ አበባ አትገቡም ብሎ መከልከል፣ ሰዎች በደርዘን መቃብር ውስጥ እንዲገቡ መደረግ፣ ያጣየ፣ የሸዋሮቢትና አንጾኪያ፣ የገምዛ ለጥቁር ለቁጥር የሚታክት ወረራና ውድመት አጠቃላይ ወሎ ከፊል ደቡብ ጎንደር፣ ከፊል ሰሜን ሸዋ የጦርነት ውድመት ላይ ስደትና መፈናቀል፣ የማይከታ ጭፍጨፋ በአብይ አህመድ አመራር የአማራ ክልል ላይ የታወጀው ጦርነት የድሮንና የከባድ መሳሪያ ጭፍጨፋ፣ የአማራ ምሁራን የጅምላ እስር፣ የአማራ ማህበራዊ ሚዲያዎች አንቂዎችና የጅምላ እስር፣ የአማራ የከፍተኛ ተቋማታት መምህራን የጅምላ እስር፣ በአማራ ህዝብ ላይ የተመረጡ የህዝብ ተወካዮች ምክር ቤት አባላት እስር ቤት፣ የአማራ ባለሀብቶች የጅምላ እስር እጅግ በርካቶች ናቸው። አማራው የስቃይ ምድር የሆነችበት የገዛ ሀገሩ በኢትዮጵያ በአብዛኛውም አካባቢ ያለው ረሃቡ ችግሩ መፈናቀሉ ከቤት መውጣቱ እጅግ በርካታ ስቃይ የበዛባት ምድር የሆነችበት። አብይ አህመድ የመራበት ስምንት ድፍን ዓመታት ስቃይ የጨለማ ዓመት ተብሏል። በህዝቡ ዘንድ እጅግ መከራ የታየበት በታሪክ ያልተመዘገበበት ይህ ጥቁር ቀን ዛሬ የተጀመረበት ነው አብይ አህመድ ወደ ስልጣን ይወጣበት ይሁን እንጂ ይህንን ትግል በመቃወም በኩል የአማራ ፋኖ በተለይም ትግሉን አጠናክሮ በተለያዩ ቦታዎች ላይ ለድል ለነፃነትና ለፍትህ ለነዚህ የመከራ ስቃዮች ማብቂያ ትግሉን አጠናክሮ መቀጠሉም ተገልጧል። በተለይም ዘመቻ በጎጃም ግንባር አውደ ውጊያዎች በርካታ ድሎች መገኘታቸውም ነው የተነገረው። የራስ ቢተወደድ መንገሻ ቲከም አምስተኛ ክፍለ ጦር አራንዛ ዳሞት ብርጌድ ከብር ሸለቆ በቀር ብርቃት ከክሊኒክ ከተማ ላይ ከጥቃት ጥቃት ከቀኑ 11 ሰዓት እስከ አንድ ሰዓት ተኩል በነበረው ውጊያ ሰባት ከፍተኛ ጉዳት ያደረሰ ሲሆን በተለይም እጅግ ቁጥሩ የበረከተ በማክሱልና በርካታ መሳሪያዎችን መማረክ መቻሉ ነው የተገለጸው። የአብይ አህመድ ወታደሮችም ፋኖን መቀላቀላቸው በዚህ ሁለት ተስተውሏል። እጅግ በርካታ ስልጠና እየተሰጣቸው የሚላኩት ወደ አማራ ክልል ፋኖን መቀላቀላቸው መቀጠሉ ነው የተገለጸው። ከነ ሙሉ ትጥቃቸው መከላከያን ጥለው ወደ አማራ ፋኖ መቀላቀላቸው ህይወታቸውን እንደመታደግ ይቆጠራል ያሉት እጃቸውን ከሰጡ በኋላ በተለይም በመከላከያ በመርዳት ገርመው ወንዳወቅ ብርጌድ ከነ መሳሪያቸው የተቀላቀሉት ህይወታችንን ታድጋችሁናል፣ እዚህ በመምጣታችን እጅግ ደስተኞችንን ሲሉ ነው የገለጹት። የመከላከያ አባላቶቹ በተለይም በሸዋ አለም ከተማም የአድማ ብተና አባላትን በመከላከያ ስረሽኑ። ጎጃም ብርቃት ከተማ ላይ ከበባ ውስጥ የነበሩ የአድማ ብተና አባላቶች ከበባውን ሰብረው መውጣታቸውም ነው እየተገለጸ ያለው። በተለይም አዳዲስ የተመረቁ የአድማ ብተና አባላት ከመከላከያ እየታጀቡ ወደ ተመደቡበት ቦታ ለመሄድ ቢላኩም፣ ይሁን እንጂ የመከላከያ ኃይሉ በከፍተኛ ጥቃት ደርሶበት እጁን ለፋኖች በመስጠት ላይ እንደሆነም ተገልጸዋል። በተለይም ሁሉም የጦርነት አውድማዎች ላይ ትግሉን አጠናክለው የቀጠሉት የአማራ ፋኖች ድላቸውን እያጎናጸፉ በወደፊት መገስገሳቸው ነው የተገለጸው። እጅግ ቁጥሩ የበረከተ የመከላከያል ዛሬም ጭምር ለፋኑ እጁን መስጠቱ እጅግ የሚገርም ነው ብለዋል። ከዚህ በኋላ የምንዋጋው ከወንድሞቻችን ጋር ሊሆን አይገባም እያሉት የመከላከያ አባላቶች፣ ከዚህ በኋላ ከእናንተው ጋር ሆነን ይህንን ገዳይና አስገዳይ መንግስት በጋራ እንፋለመዋለን ሲሉም ነው የገለጹት። በጎንደር ቀጠና በድሮን 33 በላይ ሰዎች መገደላቸው ተገለጸ። በጎንደር ቀጠና ነው ኬንዞ በገላ ሰላሌ ከተማ 33 ሰዎች ንጹሐን፣ በሁለት ዙር የድሮን ጥቃት ብቻ ነው ጭፍጨፋ የተፈጸመባቸው መሆኑን የአይን ማኞች የገለጹት። በተለለም ውድድ ምራሹ የአብይ አህመድ አገዛዝ በፋኖ ከፍተኛ በትር ሲደርስበት ንጹሐን ኢላማ ያደረገ ጥቃት መፈጸሙን አጠንክሮ መቀጠሉን በተደጋጋሚ ከሚወጡት መረጃዎች ለመረዳት ተችሏል። በተደጋጋሚ ጊዜያቶች የሚደረጉት ውጊያዎችን በተመለከተ ና በመከላከያ ላይ የሚደርሱትን ከፍተኛ ጥቃቶች በተመለከተ ጉዳዩ ከሚመለከተው የመንግስት አካል መረጃዎች ለማግኘት እያደረግ ነው። ተደጋጋሚ ጥራቶች ብዙ ጊዜ ሊቻሉ ባለ ፈቃደኛ አለመሆናቸው ጭምር ነው የተገለጸው። ወደፊትም በተለይም ጉዳዩ ከሚመለከተው የመከላከያ ኃይል መረጃና ማብራሪያ የሚሰጥ ከሆነ የዝግጅት ክብላችን የሚቀበል መሆኑን ከወዲሁ እንገልጻለን። በኢትዮጵያ የሚስተባለው የሰብአዊ መብት ጥሰት እየቀጠለ ሲሆን በተለይም የፍርድ ቤቱ ነፃነት አሁንም ጭምር አጠራጣሪ እንደሆነ ብዙዎቹ ይገልጻሉ። ብዙ ጊዜ በፍርድ ቤት ጉዳዮች ይቀርባሉ፣ ግን የሚሰጥ ውሳኔ የለም። ይህንን በተመለከተም የቀነኒ አዱኛ እናት የኢትዮጵያ ህዝብ የልጅን ደም ሀቁን እንድትወጡልኝ ከውጭ ሆነ ከሀገር ውስጥ ያላችሁ ኢትዮጵያን ከጎኔ እንድትቆሙ ሲሉ ጥሪያቸውን አቅርበዋል። በተደጋጋሚ ጊዜ የፍትህ ጉዳይ በኢትዮጵያ ምላሽ ያላገኘበት በመሆኑ ነው ስጋታ ቸውን ለኢትዮጵያ ህዝብ እኚህ እናት ጥሪ ያቀረቡት ድረሱልኝ፣ ልጄን ድሟ እንደዚሁ እንዳይቀር ሲሉ ነው እየተናገሩት እንዲህ ሲሉ ሐቋን እንድታወጡልኝ አሁንም ከጎን ናችሁ፣ እውነቷ እስከሚወጣ ድረስ ከጎኔ እንድትቆሙልኝ፣ የኢትዮጵያ ህዝብ፣ በሀገር ውስጥ በውጭ ያላችሁ እንድታግዙኝ ለምናለሁ፣ ጠይቃለሁ። በዚህ ሁኔታ በተለይም የፍትህ እጦት ብዙዎቹን እያሰቃየ እየቀጠለ ሲሆን በጠቅላይ ሚኒስትር አብይ አህመድ በኩል ከፍተኛ ውሳኔ የሚሰጥባቸው ጉዳዮች ይኖራሉ። የሰው ልጅ በምንም ጉዳይ ላይ ፍትህ አጣም ሲሉ የነበረው አሁን ግን ይሄው ሁሉም እየጮኸ ግን ፍትህ ማግኘት አለመቻላቸው ነው የገለጹት። በተለይም በእነሱ በኩል የሚሰጣቸው ውሳኔ ሲሆን አፋጣኝ ውሳኔ የሚሰጠው የፍርድ አካል ፍትህ ለሚሹ ግን ፍትህ አይሰጥም ነው የተባለው። የከፍተኛው ፍርድ ቤቱ በተለይም አማራ ክልል ተነስቶ በነበረ የጸጥታ መደፍረስ ጋር በተገናኘ በሽብር ወንጀል የተከሰሱ 13 ተጠርጣሪዎችን ከአራት ዓመት እስከ ስድስት ዓመት የሚደርስ እስራት ፍርድ ሰጥቶባቸዋል። በተለያየ ጊዜያቶች በአማራው ላይ የሚደርሱትን ወንጀሎች መፍትሄ መስጠት የሚሻው አካል ግን እሱ ጉዳይ ሲሆን፣ አፋጣኝ ፍርድ የሚሰጠው የፍርድ ችሎት አስተዛዛቢ አድርጎታል። የፌዴራሉ ከፍተኛ ፍርድ ቤት ነው ልደታ ምድብ የህገ መንግስትና የሽብር መንግስቱ ጉዳዮች ችሎት ባስቻለው ችሎት ወጣት ዜና ኃይሉ በስድስት ዓመት አንዷ ለማሻገሬ ዓለም ሁሉ ጤና እና ፈቃዱ መንግስትን በአምስት ዓመት ጽኑ እስራት ቅጣት የጣለባቸው። አሜሪካ በህወሓት ላይ አንድ ቡድን ላይ ማዕቀብ ልትጥል መሆኑ ተገለጸ። የአሜሪካን በህወሓትና በትግራይ የጸጥታ ኃይሎች ውስጥ ስልጣን ባላቸው አንዳንድ ግለሰቦች ላይ ማዕቀብ ልትጥል እንደምትችል ነው አንድ የሀገሪቱን ባለስልጣን እንደነገሩት ጠቅሶ በኢኮኖሚስት መጽሔት ሰሞኑን ባወጣው ዘገባ የገለጸው። አሜሪካን ማዕቀብ ለመጣል እያሰላሰለች ነው ያለው ይህ አካል በተለይም በትግራይ በኩል የተሰጡትን ከፍተኛ በሰው ልጅ ላይ የተፈጸሙ ወንጀሎችንና እና እንደዚሁም ሙስናዎችን በተመለከተ እያጣራ ውሳኔ እንደሚሰጠ ነው የገለ የአሜሪካን ማዕቀብ ለመጣል ያስቻል እያሰላሰለች ነው ያለው ይህ መጽሔት ትግራይ እንዳትረጋጋ እንቅፋት በሆኑ በክልሉ በድጋሚ ጦርነት እንዲያመራም እያደረጉ ይገኛሉ በምትላቸው ግለሰቦች ላይ እንደሆነ ነው ባለስልጣኑ መናገራቸውን ዘገባው ጠቅሶ እያብራራው። አሜሪካ ማዕቀብ መጣል እንደ አማራጭ የያዘችው የተወሰኑ የትግራይ ባለስልጣናትን ጭምር እንደሆነ ነው የተገለጸው። እርምጃውን አጠናክሮ ይቀጥላል እያሉት እነዚሁ የመንግስት አካላቶች ላይ እርምጃ የሚወስድ መሆኑ ነው የገለጸው። በተለይም የጸጥታ ኃይሎች ወታደራዊ አዛዦች፣ ጌታቸው ረዳ በሚመሩት ጊዜ አስተዳደር ከሳምንት በፊት የመፈንቅለ ስልጣን ሙከራ አድርገዋል ተብለው የተጠረጠሩት ላይ ዘገባው ጠቅሶ በተለይም እንደነዚህ አይነት እርምጃዎቻችንን ከዚህ በኋላ አጠናክረን እንወስዳለን ማለቷን ነው በአሜሪካ በኩል ያሉት መረጃዎች እየወጡ የሚገኙት። የአዲግራት ዩኒቨርሲቲ ተማሪዎች የትምህርት ማስረጃ እንባ ጠባቂ መፍትሄ ላይ ጠየቁ። መረጃዎቻችንን ማግኘት አልቻንም በተደጋጋሚ ብናቀርብም መፍትሄ አላገኝንም ሲሉ ነው ጥያቄያቸውን ያቀረቡት። በትግራይ ግጭት ሳቢ የአዲግራት ዩኒቨርሲቲ ተማሪዎች የትምህርት ማስረጃቸው መጥፋቱን እና ማገኘት አለመቻሉን ገልጸዋል። ተማሪዎቹ በትግራይ ክልል የተማሩበትን ማስረጃ ማቅረብ አለመቻላቸው የተሟለ የትምህርት ማስረጃም ስለሌላቸው ትምህርታቸውን ሊቀጥሉ እንዳልቻሉ ነው የገለጹት። በዩኒቨርስቲ በኩል ምላሽ አለማግኘታቸውን የገለጹ ሲሆን ለጉዳዩ መፍትሄ እንዲሰጣቸው ለትምህርት ሚኒስትር ያቀረቡትም አቤቱታ ምላሽ ባለመግኘቱ ለእንባ ጠባቂ መስሪያ ቤት ያንኑ ችግራቸውን አሳውቀውታል። በትግራይ ክልል ዩኒቨርሲቲ ስራ እስኪጀምሩ ተማሪዎቹ በሌሎች ዩኒቨርሲቲዎች እንዲማሩ ማድረጉም ትምህርት ሚኒስቴር ገልጾ ነበር። ይሁን እንጂ የአዲግራት ዩኒቨርሲቲ ተማሪዎች ማስረጃ ባለመገኘቱ ምክንያት በመጉላላት ላይ እንዳሉ ነው የገለጹት። በሃንጤድ ሆስፒታል የትርፍ ሰዓት ክፍያ አለመክፈል የስራ ማቆም አድማ ማስከተሉ ተገለጸ። በሲዳማ ክልል ነው ሀንጤ ሆስፒታል ከስድስት እስከ ዘጠኝ ወራት የትርፍ ሰዓት ክፍያ ያልተከፈላቸው የጤና ባለሙያዎች ስራ ማቆማቸው ነው የተገለጸው። በተደጋጋሚ ጊዜያቶች የምንሰራቸውን ስራዎች በምናደርገው የገንዘብ ክፍያ ጥያቄ ላይ አልተቀበለንም፣ በተደጋጋሚ ጊዜያቶች ተቀባይነት አተናል፣ እንደክማለን፣ ግን ክፍያ አይፈጸምልንም ሲሉ ነው ጥያቄያቸውን ያቀረቡት። የዞኑ አስተዳዳሪ ሰራተኞቹ ወደ ስራ ካልተመለሱ ህጋዊ እርምጃ እንደሚወስድም አስጠንቅቋል። ባለሙያዎቹ ለብልጽግና ፓርቲ ህንፃ ግንባታ መዋጮ ከፍሉ መገደዳቸውንና ይህንንም ለተጨማሪ የኢኮኖሚ ማራዊስና እንዳጋለጣቸው ገልጸዋል። በተጨማሪም የገንዘብ ችግር ካጋጠማቸው በላይ በሞራል እየተጎዱ መሆኑንም በስራ ላይ አስተዋጽኦም ማድረግ እንደተቸገሩ ነው የገለጹት። ይሁን እንጂ ይህንንም በተመለከተ ምንም አይነት በመንግስት በኩል የሚሰጥ መፍትሄ እንደሌለም ተገልጸዋል። የቴሌቪዥን ጣቢያው የሚያስተላልፋቸው ፕሮግራሞች እግድ ተጣለበት። የኢትዮጵያ መገናኛ ብዙሀን ባለስልጣን በኢቢኤስ ቴሌቪዥን ጣቢያ አዲስ ምዕራብ በተሰኘው ፕሮግራም እሁድ መጋቢት 14 2017 ዓም ያሰራጨው ፕሮግራም ከመገናኛ ብዙሀን አዋጅ እና ከዘርፍ ሕጎች አንጻር በመገገብ አስተዳደራዊ እርምጃ መውሰዱን ነው የገለጸው። ተገቢነት የሌላቸውን ተግባሮች ፈጽሟልም ሲል ነው የገለጠው። በዚሁ መሰረት ቴሌቪዥን ጣቢያው የቀረበውን ፕሮግራም በሀሰተኛ መረጃ ላይ የተመሰረተ ህዝብን የሚያስተሳስር ጥርጣሬ ውስጥ የሚፈጠር የመገናኛ ብዙሀን አዋጅ 1238/2013 የጥላቻ ንግግርና ሐሰተኛ መረጃ ስርጭትን ለመከላከል፣ ለመቆጣጠር ባወጣው አዋጅ 1185/2012 እንዲሁም የጋዜጠኝነት ሙያ ስነ ምግባርን፣ መደበኛ የጋዜጠኝነት አሰራርን የሚጥስ የፓራ ጆርናሊዝም አሰራርን የተከተለ ሆኖ ሆኖ ተገኝቷል፣ ያለው ጣቢያውም በፕሮግራሙ ዙሪያ ተጠየቀው ለባለስልጣኑ በሰጠው ምላሽ ያሰራጨው ፕሮግራም ሐሰተኛ መሆኑን ስህተት መፈጸሙንም ገልጿል። በዚሁ በመሆኑ በጉዳዩ ላይ ማጣራት በማድረግ እግድ ጥሏል ሲል ነው የገለጠው። በዚሁ መሰረት የአዲስ ምዕራብ ፕሮግራም የተሰኘው በኤዲቶሪያል አሰራሩ ላይ አስፈላጊው እርምጃ ተወስዶ ለባለስልጣኑ እስከሚያሳውቁና ውሳኔ እስከሚያገኝ ድረስ የአዲስ ምዕራብ ፕሮግራም በመገናኛ ብዙኃን አዋጁ መሰረት ከስርጭት ታግዶ እንዲቆይ የተወሰነና የጽሁፍ ማስጠንቀቂያ የተሰጠ መሆኑን ባለስልጣኑ አሳውቋል። ደሴየደሴ ደሴ የደሴ ከተማ ከፖሊስ አባል ጋር በተተኮሰ ጥይት የሰው ኃይል ህይወት ማለፉ ተገለጸ። በደሴ ከተማ አስተዳደር ነው ከመጋቢት 3 2017 ከጠዋት ሁለት ሰዓት ላይ በከተማዎች ልዩ ስሙ ፒያሳ ሜጦሮ መቃኛ አካባቢ የደረሰ የደሴኔ ከተማ ሁለተኛ ፖሊስ ጣቢያ አባል የሆነው ዋና ሳጅን ከብሬ እውነቱ ተመደበለት የቀጠና ሴንተር መሮር አቅራቢያ ነዋሩ የሆኑት ሼክ መሐመድ ሰይድና ባለቤታቸውን ወይዘሮዋን ላይ ጉዳት ማድረሱ የተገለጠው በዚህ መሰረት በተለይም በጉዳቱ ላይ ከፍተኛ ችግር የደረሰባቸውና መቋቋም ባለመቻላቸው በአረፋቸው ነው የተገለጸው። በተለይም በደሴ ሆስፒታል በህክምና ላይ ያሉ ሼክ መሐመድ ሰይድ ህይወታቸው ማለፉም ታውቋል። የባለቤታቸው ሁኔታ በህክምና ላይ እንደሚገኝ በደሴ ከተማ አስተዳደር ፖሊስ ሁለተኛ ዋና ፖሊስ ጣቢያ ኃላፊ ምክትል ኢንጂነር ጸጋ አባተ ጉዳዩን አብራርተዋል። እንደ ምክትል ኢንስፔክተር ጸጋባተ ገለጻ ድርጊቱን የፈጸመው ፖሊስ ከግለሰቦቹ ጋር ጥሩ ግንኙነት እንደነበረው ገልጾ በአሁኑ ሰዓት ግን በሁለተኛ ዋና ፖሊስ ጣቢያ ቁጥጥር ስር እንደሚገኝ ነው የገለጸው። አክለውም የድርጊቱ መንስኤ በሚገባ ለመለየት የፖሊስ ተቋም የምርመራ ቡድን በማዋቀር የሕግ በላይነትና ፍትህ እንዲረጋገጥ እየተጣራ እንደሚገኝም ገልጠዋል። ቦክሰኛው በግጥሚያ ላይ ያለ ህይወቱ ማለፉ ተገለጠ። ገብርኤል አልዋን ሳንጎ የተባለው ናይጄሪያ ነው በቦክሰኛው ከጋና ቦክሰኛ ጋር ምግቧ ጋር እየተፋለመ እያለ ነው በሪንግ ሜዳ ውስጥ ድንገት ራሱን ስቶ መውደቁና ወደ ሆስፒታል ቢወሰድም መትረፍ አለመቻሉ ነው የተገለጸው። ይህ እውቅ ቦክሰኛ በተደጋጋሚ ጊዜያቶች የሚያደርጋቸው ውድድሮች አሸናፊ እንደነበረም ነው የተገለጸው። በአርባ ዓመቱ ህይወቱ ያለፈው ቦክሰኛ በሀሶስት ግጥሚያዎች አድርጎ ስምንቱ ሲሸነፍ 13 ጊዜ ማሸነፉም ተገልጿል። በቦክሰኛው ህልፈት የናይጄሪያ መንግስት እና የስፖርት ወዳጆች ማህበራዊ መገናኛ ብዙሃን ሀዘናቸውን እየገለጹ እንደሚገኙም ነው ቢቢሲ የዘገበው። እጅግ አዝነናለን ብለዋል። በስልሳስድስት 66 ዓመቷ አስረኛ ልጇን የወለደችው ሴት አነጋጋሪ ሆነች። በአስሩ ልጆቿ ውስጥ ስምንቱን 50 ዓመት ከሞላት በኋላ የተወለዱ መሆናቸው ነው የተዘገበው በበርሊን ሙዚየም ዳይሬክተር የሆነችው አሌክሳንድሪያ ሄርባርዳን የመጀመሪያ ልጇን ከወለደች ከአምስት አስር ዓመታት በኋላ ነው። ፊልፕ የተሰኘ ወንድ ልጇን በ66 ዓመቷ እንደገና የወለደችው ጀርመናዊቷ ሴት አስረኛ ልጇን በተፈጥሮ መንገድ እርግዝና መውለዷን በከፍተኛ ሁኔታ የበርካቶችን ትኩረት ስቧል ነው የተባለው። በጀርመን ሙዚየም ውስጥ የምትሰራው አሌክሳንደርያ ፊሊፕ ብላ የሰየመችውን ወንድ ልጇን በቀዶ ሕክምና የተገኘላት ሲሆን ምንም እንኳን በ66 ዓመቷ ብትወልደውም ጤነኛ የሚባል ሰባት ፓውንድ ክብደት ያለው ሕፃን መሆኑን የተገለጠው

በአመታት ውስጥ ከፍተኛ የተባለ የወታደራዊ ጥሪ አስተላለፉ። የሩሲያ ፕሬዚዳንት ቭላዲሚር ፑቲን ከፈረንጆቹ 2011 ወዲህ ከፍተኛ የተባለ ወታደራዊ ጥሪ ለዜጎች ማስተላለፋቸው ነው የተገለጸው። ፕሬዝዳንቱ ይህንን ጥሪ ለወታደሮቻቸው ያቀረቡበት ምክንያት በሀገራቸው የሚስተዋለውን ችግር መፍትሔ ያገኛል ከሚል ሳቤ እንደሆነ ነው የተገለጸው። ፕሬዚዳንቱ ጥሪውን ያደረጉት እድሜያቸው ከ18 እስከ 30 ዓመት ለሚሆኑ 160 ሺህ የሀገሪቱ ወንዶች ሲሆን ይህም የሀገሪቱን መከላከያ ሰራዊት አባላት ቁጥር በእጅጉ እንደሚያ ሰፋው ተገልጿል። ጥሩ የተላለፈው ፕሬዚዳንት ፑቲን የሩሲያው መከላከያ ሰራዊት አባላት ብዛቱን ሁለት ነጥብ ሰላሳ ዘጠኝ ሚሊዮን እንደሚያደርሰው ከተናገረው ከወራት በኋላ መሆኑ ነው የተገለጸው። ይህ በቀጣይ ሶስት ዓመታት ውስጥ አንድ መቶ ሰማኒያ ሺህ ተጨማሪ ኃይል ምንም ምልመላ ማለት እንደሆነ ነው የተገለጸው። ምክትል አድሚራል ቨድማድ ሲማኪሳ አዲሶቹም ምልምሎች ወታደሮች በዩክሬን ጦርነት እንደሚሳተፉም አረጋግጠዋል። አሜሪካ አንድ ሚሊዮን ሴቶችን ያመከኑት ቢልጌትና የዓለም አቀፉ ጤና ድርጅት ተጠያቂ እንደሆኑ ተገለጠ። በተለይም ቢልጌት ለዓለም ጤና ድርጅት በአፍሪካ ሴቶች ድብቅ መካን እንዳደረጉ የአሜሪካን ጤና ሚኒስትር ሮበርት ኤፍ ኬኔዲ መናገራቸው ነው የተገለጸው እጅግ ያሳዝናል። ባለ ምክንያት ይህ ሁሉ ሰው መሞቱ ሲሉ ነው የገለጹት እንዲህ ሲሉ

የዓለም አቀፉ የጤና ድርጅት ዳይሬክተር ዶክተር ቴዎድሮስ አዳኑ በተለይም ይህንን መድኃኒት በኢትዮጵያን የአማራ ተወላጆች ላይ ያደረጉ እንደነበረን መረጃዎቹም ጠቁመዋል። በርካታ የአማራ ልጆች አለመወለዳቸው መንስኤና ምክንያቱ ከዚህ ጋር የተያያዘ እንደሆነም ነው እየተገለጸ የሚገኘው። በስኮትላንድ ለተገደለው ኤርትራዊ ታዳጊ አሜን ተክላይ የአስከሬን ስርቤት ፕሮግራም መከናወኑ ተገለጸ። የ15 ዓመቱ አሜን ተክላይ በተለይም የዛሬ ወር ገደማ ከግላስኮ በሚገኘው ሴንት ጆርጅ አደባባይ አካባቢ ነው ከፍተኛ ድብደባ ደርሶበት ሕይወቱ አልፎ መገኘቱ የተገለጸው። ይህ ወጣት በደረሰበት ጉዳት ምክንያት ሕይወቱ ያለፈ ሲሆን በተለይም ብዙዎቹ ይህንን ጉዳይ እያጣሩ እንዳለም ነው እየተገለጸ የሚገኘው። እጅግ አሳዛኝ ነው ወጣቱ ገና በልጅነቱ ይህ እርምጃ የተወሰደበት መሆኑ ለብዙዎቻችን አሳዝኖናል ሲሉ ነው የገለጹት። የአካባቢው ነዋሪዎችም በተለይም ይህ ታዳጊ በዩናይትድ ኪንግደም ውስጥ ለመኖር የሚያስችለው ፈቃድ ካገኘ ከጥቂት ጊዜ በኋላ ነው። ይህ ገጥመኝ የደረሰበት ብዙዎቹን አሳዝኖናል። የትናንቱ ስንበት የተከናወነው የአሜንን አስክሬን ወደ ኢትዮጵያ ለመሸኘት ሲሆን የቅብር ስነስርዓቱም የሚፈጸመው በኢትዮጵያ ውስጥ እንደሆነም ተገልጿል። ለቅብር ስነስርዓቱ የሚያስፈልገው ወጪ ለመሸፈን እንዲቻል የተከፈተው የገፋ እንደሚ ማሰባሰቢያ ከመሙላቱ አስክሬን ወደ ኢትዮጵያ ተልኳል ቀብሩም እንደሚፈጸም ነው ቢቢሲ ባቀረበው ዘገባ የገለጸው። ትናንት መልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾ ዜናዎች እነዚህ መስሉ ነበረ። በቀጣይ ከእናንተ ክብራን ተመልካች አድማጮቻችን ጋር በምናደረገ የቀጣ ውይይት እስከምንገናኝ ሰላም ጤና ስጥልኝ እያልኩ የምንሰናበታቸው ዜናውን በማቅረብ እስካሁን ከእናንተ ጋር የነበርኩትን የዘውዱ መንግስት የነበርኩ ጤና ስጥልኝ።